የተጋነነ የዋጋ ጭማሪ የተደረገባቸው ተሽከርካሪዎች ዋጋቸው እጅግ በጣም ቀንሷል። በዛሬው ፕሮግራማችንም የጥቅም ቶሪ ስራ ሚኒባሶች ዋጋ ካለፉት ወራት ጋር ሲነጻጸር ምን ያክል ቀንሷል፣ ሙሉ መረጃውን እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላቸው? እንኳን ወደ ቻናላችን በሰላም መጣቸው? በሀገራችን ኢትዮጵያ እጅግ በጣም ተመራጭና ተወዳጅ ከሆኑ የነዳጅ ተሽከርካሪዎች መካከል በቁጥር አንድ ደረጃ የሚታወቁ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች የሥራ ሚኒባሶች ማለትም አባዱላ ሚኒባስ፣ ሃይሮፍ፣ እንዲሁም ዲፎርዲ ዶልፊን እና ዲፎርዲ አይናማው ሻርክ አሁናዊ የዋጋ መረጃቸውን ይዤላቸው ቀርቤያለሁ። እንግዲህ የዛሬው ወር አካባቢ ሃይሮፍ በተለይ የ2024 አዲሱ ዘመናዊ ሃይሮፍ እጅግ በከፍተኛ ሁኔታ የዋጋ ጭማሪ ተደርጎበት ሙሉ መረጃ ደርሰናል። ታዲያ በወራት ውስጥ እንግዲህ ተለዋውጦ በሚገርም ሁኔታ እንግዲህ የተጋነነ ቅናሽ ተደርጎበት ተመልክቻለሁ። እነዚህን ተሽከርካሪዎች አሁናዊ ዋጋቸው ስንት ነው? ሙሉ መረጃና ሙሉ ዝርዝሩን ይዘናል። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ የስራ ሚኒባሶች ዋጋን አሁናዊ የጥቅምት ወር ሙሉ መረጃ ነው በዛሬ ዕለት ይጀላችሁ የቀረብኩት። ከዚህም እንግዲህ ፋይፌል ከተወዳጇ ፋይፌል ፌል ሚኒባስን ጀምር ይህች ተሽከርካሪ በብዛት በመዲናችን አዲስ አበባ ላይ እንግዲህ ታርጋ ያለጠፉ በብዛት አናገኛቸውም። ነገር ግን ታርጋ የለጠፉ በጥሩ ይዞታ ላይ ያሉ ከ2 ሚሊዮን ብር ጀምሮ እንደየ መሸጫ ቦታዎች እንግዲህ ልዩነት በብዛት ይገኛሉ። እነዚህ ተሽከርካሪዎች ታርጋ ያለጠፉት ከዚህ በፊት ማለት ነው የዛሬ ሁለት ወር አካባቢ በነበሩኝ መረጃዎች መሰረት ከ3 ሚሊዮን 300 ሺህ ብር ጀምሮ ለገበያ እንደቀረቡ ወደ እናንተ አድርሻ ያለሁኝ። አሁን ባለው ተጨባጭ ግን እነዚህን ተሽከርካሪዎች እንግዲህ ያገኘውባቸው የመሸጫ ቦታ ላይ የለም። አለን የምትሉ እንግዲህ የመሸጫ ቦታዎች ካላችሁ በኮመንት አሳውቁንና በቀጣይ የምናደርሳቸው ይሆናል። ሌላው ሃይሩፍ በ2008 ሞዴል 2 በር ነው። ይህ ተሽከርካሪ ብዙ ጊዜ ዱባይ ተነርተው 80 ና 90 ሺህ ኪሎ ሜትር ድረስ ወደ ሀገር ውስጥ የሚገቡ ናቸው። ሀገራችን ኢትዮጵያ ሲገቡ ግን በ00 መልክ የሚሸጡ ተሽከርካሪዎች ናቸው። ታዲያ እነዚህ ተሽከርካሪዎች በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 300 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። በ222 221 ና 220 ጂኤል አንድ በር ኃይሮፍ 0-0 የትም ያልተነዳው ማለት ነው። ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንግዲህ የዛሬ ወር አካባቢ እስከ 7 ሚሊዮን 600 ሺህ ብር አካባቢ ደርሰው ነበረ። አሁን ላይ ባለው መረጃ መሰረት እንግዲህ የመኪና ዋጋ በተለይ ሁሉም በሚባሉ ተሽከርካሪዎች ላይ የዋጋ ቅናሽ እየተደረገ ነው ማለት ነው። ከዚህም በላይ እንግዲህ የሚቀንስበት አጋጣሚ ይኖራል። ሌላው እጅግ በጣም ተመራጭ እና ተወዳጅ የሆነው የ2024 ሞዴል ሃይሮፍ። ይህ ተሽከርካሪ እስከ 13 ሚሊዮን ብር፣ 12 ሚሊዮን ብር እንግዲህ እጅግ በከፍተኛ ሁኔታ ጨምሮ ወደ እናንተ የዛሬ ወር አካባቢ ያደርሻለሁኝ። አሁን በዚህ ሰዓት እንግዲህ ባገኘሁት መረጃ መሰረት በሚሊዮኖች ቅናሽ በመደረግ ከቦታ ቦታ ልዩነት ቢኖራቸውም ከ10 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። እንግዲህ በርካታ ተሽከርካሪዎች እየቀነሱ ነው። ከዚህ በላይም ይቀነሳሉ ይባላል። ዞሮ ዞሮ እንግዲህ እየተከታተልን ወደ እናንተ የምናደርስ ይሆናል። ሌላው አባዱላ ሚኒባስ በ2007 ሞዴል በማኑዋል ትራንስሚሽን አሁናዊ ዋጋው ከ3,400,000 ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም እየተሸጡና እየተጠሩ ይገኛሉ። ነገር ግን በ2007 ሞዴል በአውቶማቲክ ትራንስሚሽን ለቤት አገልግሎት እጅግ በጣም ተመራጭና ተወዳጅ የሆኑ ተሽከርካሪዎች እንግዲህ ከ3 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው D4D ዶልፊን እና D4D አይናማው ሻርክ ነው። D4D ዶልፊን ኖርማሉ በ2006 ሞዴል ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 500 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ነገር ግን በD4D አይናማው ሻርክ በተለይ በመዲናችን አዲስ አበባ ላይ እጅግ በጣም ተወዳጅና ተፈላጊ ከመናኸሪያ አገልግሎት ውጭ እንግዲህ በርካታ ችኮች በሚባል መልኩ እንግዲህ ይንን ተሽከርካሪ ለቤት አገልግሎት እየወደዱት ይገኛሉ። ይህ ተሽከርካሪ በሁለት አይነት አሻሻጥ ነው እንግዲህ ለገበያ የሚቀርበው ጨው የበላውና ጨው ያልበላው ተብሎ የዋጋ ልዩነቱን በዛው ልክ ነው። ጨው ያልበላው ማለት ወደብ ላይ በወረደበት ሰዓት በፊት ማለት ነው ምንም አይነት ዝገት ቻንስ አካባቢ አልያዘ ነገር ግን እዚያ ጨው የበላው ተብሎ እንግዲህ እዚያ ቦታ ላይ ዝገት በልቶት ከተቀመጠና ወደ ሀገር ውስጥ ገብቶ ለገበያ ሲቀርብ ያ ዝገት እያለ ዋጋው ወረድ ይላል ማለት ነው። ዝገት ያልበላው በ2011 ሞዴል D4D አይናማው ሻርክ ከ7 ሚሊዮን ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን ዝገት የበላው የ2011 ሞዴል ከቦታ ቦታ ልዩነት ቢኖራቸውም ከ6 ሚሊዮን 400 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነውን የስራ ሚኒባሶች ዋጋ የአባዱላ ሚኒባስ፣ የኻይሮፍ ሚኒባስ እንዲሁም የዲፎርዲ አይናማው ሻርክና ዲፎርዲ ዶልፊን በተጨማሪም የፋይፊልድ ሚኒባስን አሁናዊ የጥቅምት ወር ሽያጭ መረጃውን ወደ እናንተ ይዘንላችሁ ቀርበናል። እንደምታውቁት የመኪና ዋጋ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየቀነሰና እየወረደ ያለበት ሰዓት ስለሆነ አሁን ላይ ተሽከርካሪ ስትገዙ እጅግ ከፍተኛ ጥንቃቄ ማድረግ የሚገባችሁ ነገር ቢኖር የዋጋውን ልዩነት እንግዲህ በሰዓታቶች ልዩነት እየተለዋወጸ ስለሆነ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል እወዳለሁኝ። አሁን ላይ እንግዲህ ድሮ እንደምታውቁት የመኪና ዋጋ ሲቀንስ መልሶ ይጨምር ነበር። አሁን ላይ ግን በጭራሽ መጨመር የሚባል ነገር የለም። መቀነስ መቀነስ መቀነስ ብቻ ስለሆነ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ወዳለው። መንግስት በቅርቡ እንግዲህ በጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንደሚያስገባ መግለጫ ማውጣቱ ይታወቃል። ይህንን በተመለከተ እነዚህ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ የመኪና ዋጋ በግማሽ እንደሚቀንስና የትራንስፖርቱ ዋጋም እንደዚያው በዚያው ልክ እንደሚቀንስ እንግዲህ ከዚህ በፊት መንግስት ያወጡትን አዳዲስ መመሪያዎችና አዳዲስ ሁኔታዎች ወደ እናንተ ማድረሳችን ይታወሳል። ይህንንም በተመለከተ እንግዲህ እየተከታተልነው ወደ እናንተ የምናደርስ ይሆናል። ስለ አውሱዙ ተሽከርካሪ በትላንትና ዕለት እንግዲህ ቪዲዮ ሰርቻለሁኝ። ከትላንትና ወዲያ አካባቢ ያላያችሁ ካላችሁ ኦባማ የጭነት መኪና አሁናዊ ዋጋው ስንት ነው፣ እንዲሁም የተለያዩ ተሽከርካሪዎች ሙሉ መረጃውን ወደ እናንተ አድርሰናል ማለት ነው። እንድናደርስላችሁ የምትፈልጉት መረጃም ካለ እንግዲህ በኮመንት አሳውቁልና የምንሰራላችሁ ይሆናል እያልኩኝ ለዘር ያስኩላችሁ መረጃ ይመስላል። ቪዲዮን ላይክ ላይክ ሸርሸር እያደርጋችሁ ለብዙ ኢትዮጵያ እህት ወንድሞች እንዲደርስ አድርጉ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ በየለቱ የሚለቅቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉንላለን። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።